ጣና ይስጥልን ውዴ፣ ሲዳማ ኒውስ አድማጮቻችን። ራሳቸውን እንደ ወንጌል ሰባኪ አድርገው ከ በመቶ በላይ ወንጌል አማኝ የሆነውን የሲዳማን ህዝብ በሃይማኖት ስም እያታለሉ እና እየዘረፉ አመታትን በክልሉ ስልጣን ላይ ስለተቀመጡት ታውራሪውን አቶ ደስታሌ ዳሞን ጨምሮ ስለ ተለጣፊ ሰባኪያን ካድሬዎቻቸውን እንዳስሳለን። አብራችን ቆዩ። የዘላለም እግዚአብሔር ስም የዘላለም የተባረከ ይሁን። ኦሜጋ ኃይልህ ድንቅ ነው፣ አሰራርህም ድንቅ ነው። እግዚአብሔር አንተ ግሩም አምላክ ነ እጅግ እደነቅብሃለሁ። እግዚአ እግዚአብሔር ከትንሹ ቦታ አንስተህ እንዲህ ታሰፋለን ሮቦት ታደርጋለ። ክቡር ፕሬዝዳንት እርሶ ማልጋዩ ከተማ ተወልደውና አድገው ህይወት ሮቦት ሆኖ ልዎታልና ከትንሹ ቦታ አንስቶ አሰፋኝ ያሉት አምላክ የክልሉን ህዝብ በደህነት ያጠቡት ፊታውራሪው፣ መሪው እርሶ አሰራርዎ ድንቅ ነው ሲሉ እውቅና የሰጡት አምላክ እርሶ የፈጠራቸውን ህጻናትና እናቶችን ጎዳና መጣልስ የአምላክን አሰራር መቃወም አይሆንብዎትም ምን አልፋና ኦሜጋ ነው ሲሉ የገለጹትን የሰማይና የምድር ፈጣሪ እርሶ በስልጣን ዘመኖ ይፈልጉትን እያሰሩና ይፈልጉትን እያስራቡ። ቅዱሱን እግዚአብሔር መጀመሪያና መጨረሻ አንተነ ሲሉ አይከብዶትም? ምን ክቡር ፕሬዚዳንት ቅዱሱ ቃል እንዳስነበበን ይህ ህዝብ በአፉ ወደ እኔ ይቀርባል፣ በከንፈሮቹም ያከብረኛልናል፣ ልቡ ግን ከእኔ ራቀ ነው የሚለውን ክፍል ረስተውት ነውን? እንግዲያው ሲዳማ ኒውስ አጠር ያለ መልእክት ያስተላልፍሉታል። አቶ ደስታ ሌ ደግሞ ሴት አርቲስት ኢትዮጵያ በቀለችን ከልጆቹ አቅፍ ውስጥ ወስደው ከሁለት ወር በላይ አፍነው አሳስረዋት፣ በሲዳማ ክልል በስድስት ዓመት ውስጥ ሰው ሰራሽ የራብ አደጋ እንዲከሰት አድርገው፣ እርስዎ በ300 ሚሊዮን ብር አሜሪካ መኖሪያ ቤት እየገዙ ከስድስት ኪሎ ግራም በላይ ሸልሙኝ ብለው በህዝብ ብር ወርቆችን ወደ ካዝናው እያጋዙ ከ90 ሚሊዮን ብር በላይ ደግሞ ጥሬ ገንዘብ አካውንት ውስጥ አስቀምጠው ከከተማ እስከ ቀበሌ ድረስ ቤንዝል እንደሚፈልግ ሞተ ሙስና መቀበልን የስርዓቱ አካል አድርጎ የሚሄድ አእምሮን ያከራየ ካድሬ ህዝቡ ላይ ጭነው በክልሉ ስርዓት ወጣቶችን ስራ ከማጣት አልፈው ራሳቸውን እያጠፉ እርሶ ግን በስምንተኛ ክፍል ሚኒስትሪ ሰዎችን እያሾሙ በአዲስ አበባ ከተማ ጎዳናዎች መሬት ላይ እንደሚዘራ ዘር የሲዳማ ህጻናትን ጎዳናዎች ላይ ዘርተው እርሶ ግን እግዚአብሔር አሰፋን እያሉ መለኮታዊ ኃይል ላይም ይዘባበታሉ። ክቡር የክልሉ መሪ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል የሚለው የቅዱሱን ቃል ክፍል ጣቢያችን እንዲያነቡ እየመከሩት ወደ ሌላኛው ተለጣፊ ሰባኪ ሹሞት ልለፍ። ጌታ ነው። ሃለሉያ! ዘመኑ የልዩነት ነው። ዘመኑ በኳይር መካከል፣ በቃል መካከል፣ በክርስቲያን መካከል፣ በዓለም መካከል የልዩነት ነው። ኢየሱስ ጌታ ነው። ክቡር የአዋሳ ከተማ ከንቲባ አቶ መኩሪያም ማርሸ፣ እውነት ነው ኢየሱስ ጌታም ነው የዘላለምም ህይወት ነው። ይሄን የክልሉም ህዝብ ያውቃል። ነገር ግን ዘመኑ የልዩነት ነው ያሉት ላይ ጥያቄ እናንሳሉት የከተማው ከንቲባ ዘመኑ የልዩነት የሆነው ማል እርሶ ነው። በአደባባይ ለፕሬዚዳንቱ ቡና በመቅዳቶት ብቻ ከበንሳዳዬ ከንቲባነት ያለ ልምድና ያለ እውቀት በቀጥታ ወደ አዋሳ ከንቲባነት መሸጋገሮት ልዩነት እንዳለ አብራራ። ምን የይርጋለም ከተማ በጀትን እንደ ፊንላንድ ሴቶች በዘረፋ አጥተው የወጡት የልዩነት ዘመኖት ስለሆነ አይደለም? ምን በበንሳዳዬ ከንቲባነት ዘመኑ የህዝቡን ብር ባራጣ ጨረሰው ህብረተሰቡ ወደ መለመን የገቡት ይሄ የእርሶ የልዩነት ዘመኖት መገለጫው ተሆንም ምን አቶ መኩሪያ ማርሻ ሀዋሳ ለስብሰባ ብቻ እንደሚመጡና ከመናሪያ አስፋልት ውጭ እንደማያውቁ የሾሞትም አካል እርስም እያወቁ ከንቲባ ተደርገው መሾሞት እንኳን የልዩነት የተአምራት ዘመኖት አያስብልም ምን መልሱን ለእርሶ ልተውና ሲዳማ ኒውስ አጠር ያለ መልእክትም ያስተላልፍሎታል ክቡር ከንቲባ በአፋቸው ብዙ ፍቅር ይገልጣሉ ልባቸው ግን ስስታቸውን ትከተላለች የሚለውን የብሉይ ኪዳን ቃል አላስተዋሉትም ምን ሀያ ዓመት ሀዋሳን ወደኋላ መልሰው ልማቷን ከወረዳዎች በታች እንዳደረጓትና የክልሉ ህዝብ የሚመካበትን ከተማ በእርሶ ያቅማነስ ምክንያት ሁለት አስርት አመታትን እንደ ወደ ኋላ መመለሷ በአፎት አምነዋለሁ ብለው የሚጠሩት የክርስቶስ ኢየሱስ ወንጌል አካል አይደለምና የቄሳርን ለቄሳር እንደሚለው ቅዱሱ ቃል ከአቅሞት በላይ የሆነችን ከተማ በእልህ እያስተዳደሩ ነውና በአስቸኳይ ከስልጣኖት ወርደው ከተማውን ለሚያውቅ መሪ እንዲያስረክቡና መታዘዝ ከመስዋዕት ይበልጣል የሚለውን የመጽሐፍ ቅዱስ ክፍል እንዲያነቡ እየመከሩት ወደ ሌላኛው ተለጣፊ የወንጌል ሰባኪ ካድሬ እንለፍ። በትክክለኛ ሁኔታ በትውልድ ላይ፣ በሰዎች ላይ፣ በመሰረተ ልማት ላይ፣ በሂውመን ካፒታል ላይ በአግባቡ መዋል መቻል አለ። ይህን የምንመራ ሰዎችን ተጠንቅቀን ነገ አገኘን ብለን እንዳያበላሸን ታሪካችንንም እንዳያጠፋ መንግስትም ትውልድም ህዝብም አምኖ እስከመረጠንና እስካስቀመጠን ድረስ አድራን እንወጣ የሚል አራርሶ ገረመው ጋርጄ እሳቸው ዶክተር ነ ቢሉም አለቃቸው የክልሉ ፕሬዚዳንት አቶ ደስታሌ ዳሞ ግን በስምንት ወር ዶክተር ብላችሁ ጥሩኝ ብሎናል ሲሉ የተሳለቁባቸው በስድስት የጥፋት ዓመታት አምስቱን የስልጣን ዓመታቸውን በክልሉ ፋይናንስ ቢሮ ኃላፊነት ያገለገሉ ከባለፈው አንድ አመት ጀምሮ ደግሞ የክልሉ ፕላን ልማት ቢሮ ኃላፊ በመሆን ህይወታቸውን ለቀየረላቸው ለክልሉ መንግስት ማሊያ ቀይረውን በማገልገል ላይ ይገኛሉ። አቶ አራርሶ ገረመው ሲፈልጉ ደራሲ፣ ሲጨንቃቸው ሰባኪ፣ ስራቸው ትዝ ሲላቸው ደግሞ የመንግስት አመራር የሆኑ በብዙሀኑ ዘንድ ግራ የተጋቡ ተብለው የሚገለጹ የክልሉ ተለጣፊም ካድሬ ናቸው። አቶ ቀርሶ እንደ በሚዲያ ቲት በስብከት የማይታዩና ከመንግስት ስራቸው በላይ በሃይማኖት ሽፋን ራሳቸውን የሚደብቁ በዋሳ ከተማ በተለያዩ አብያተ ክርስቲያናት ላይም ያልኖሩትን ወንጌል ኑሩ ብለው የሚሰብኩ ከዋሳ ከተማ ከንቴባ ጋር በአንድነት ኮንፈረንስ አዘጋጅተው ለሙስናቸውና ለብልጽግናቸው ምስጋና ወደ ሰማይ አቀረብን የሚሉ ወንጌላውያን ካድሬዎች ናቸው። ስለ አቶ አራርሶ ገረመዊ የሰባኪነት ባህሪዎች እዚህ ጋር እናብቃና የህዝቡን ሀብት በትክክለኛው መንገድ ለህዝቡ መዋል አለበትና ታሪካችን መጥፋት የለበትም ሲሉ በተናገሩት ላይ ለአመራሩ ጥያቄ እናቅር። ክቡር አቶ አራርሶ ታሪካችን እንዳይጠፋ ሲሉ ህዝብ እኳ አምኖ የሰጣችሁን ስልጣን ኪሳችሁን እንደ ከላም ስታደልቡበት ታሪካቸው የዚያን ጊዜ መጥፋቱን አላስተዋሉት። ምን የቀድሞ የፋይናንስ ኃላፊ ህዝብ አደራን ሰጥቶናልና አደራውን እንወጣለን ሲሉ በቀድሞ ኃላፊነቱ በቢሊየን ብር በወዲህ ተጣርቶ የት እንደገባ ሳይታወቅ መቅረቱ አደራ መብላቶትን አረጋግጥም። ምን የህዝቡ ገንዘብ በትክክለኛ ሁኔታ በመሰረተ ልማት ላይ መዋል አለበት ሲሉ ህጻናትና እናትን ጎዳና ከመጣን ሰው ሰራሽ ችግር ፈጥረው ህዝቡን ከማስራብ፣ የስርዓት ወጣትን አብስተው ራሱን እንዲያጠፋ ከማድረግ፣ አርቲስቶችን ከማሰርና ከማሳደድ ውጭ እርስዎም ሆነ መንግስቶ ትክክለኛ ነገርን በስድስት ዓመታት ሰርተው ያውቃሉን? መልሱን ለእርስዎ ልተውና ሰማይና ምድርን የዘረጋ በቃሉ ያጸና ለሰው ልጆች ኃጢአት ራሱን አዋርዶ ለመስቀል ሞት እንኳን የታዘዘ እውነት፣ ህይወት፣ መንገድ የሆነ ክርስቶስ ኢየሱስ የሚመለከው በእውነትና በመንፈስ ነውና በእግዚአብሔር ስም የምትነግዱ የክልሉ አመራሮች በአስቸኳይ ከዚህ ድርጊታቸው እንድትቆጠቡና በሲዳማ ክልል ውስጥ ያሉ አብያተ ክርስቲያናት ደግሞ የክልሉን ህዝብ ችግር ውስጥ ከተው ኪሳቸውን ላደለቡ ለክልሉ አመራሮች ማይክና መድረክ መስጠት ማለት በእግዚአብሔር ክብር መቀለር ነውና፣ የእግዚአብሔር ቤት የእውነት አምድና መሰረት ነውና ለሲዳማ ክልል አመራሮች የመድረክ አገልግሎት ከመስጠት እንድትቆጠቡ ጣቢያችን ጥሪ ያስተላልፋል። ሲዳማ ኒውስ የህዝብ ድምጽ